ሰላምና ጤና ለእናንተ ይሁን ክቡራትና ክቡራን ውድ የአዲስ ጤና ዩቲብ ቻናል ቤተሰቦች እንደምን አላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ማንኮራፋት ነው። እንግዲህ ይህ ማንኮራፋት ከምን የመጣ ነው፣ መፍትሄው እና ምክንያቶቹ ምንድን ናቸው፣ መንስኤው በአጠቃላይ ምንድን ነው፣ እንዲሁም ፈጣን መፍትሄዎች ውስጥ ምን ምንድን ናቸው የሚለውን የምናየውናል ማለት ነው። ለዛሬም እንግዲህ በዚህ ቪዲዮ ላይ አምስት ፈጣን መፍትሄዎችን ማንኮራፋት እንድታቆሙ የሚያደርጉ አምስት ፈጣን መፍትሄዎችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዚያ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ አልፋለው። እስከ ቪዲዮ ፍጻሜ አብሯችን ቆዩ። እሺ ተመልካቾች፣ እንግዲህ ማንኮራፋት የሚፈጠረው ላይኛው የመተንፈሻ አካሎቻችን ላይ በሚፈጠር መርገብገብ ነው። እንግዲህ ማንኮራፋት ከብዙ የአካልና የአኗኗር ዘይቤዎች ምክንያት ሊመጣ ይችላል። እንግዲህ ለማንኮራፋት በጣም የተለመዱ ምክንያቶች መካከል በአለርጂ በጉንፋን ወይም ደግሞ በሳይነስ ኢንፌክሽን በቶንሲል በሽታና አፍንጫ ውስጥ የሚበቅል ትርፍ ዝጋ ምክንያት የተዘጋ አፍንጫ ቀዳዳዎች ምክንያት ማንኮራፋት ሊፈጠር ይችላል። ሌላው እንግዲህ በአንገት አካባቢ ከመጠን በላይ መወፈርና ከመጠን በላይ የሆነ ስብ የአየር መተላለፊያን ጠባብ ያደርገዋል። በዚህም ምክንያት መንኮራፋት እንዲኖር ያደርጋል። ሌላው እንግዲህ የመተንፈሻ መጥበብ፣ አፍ ከፍቶ መተኛት፣ የሰውነት ክብደት ከመጠን በላይ መጨመር፣ የእንጥል ማህበጥ፣ ከፍተኛ ድካም፣ አልኮል መጠጣት፣ ሲጋራ ማጭስ እና ጫት መቃም፣ በጀርባ መተኛት፣ እንዲሁም በቂ ውሃ አለመጠጣትና አንዳንድ መድኃኒቶችን መጠቀም የማንኮራፋት ችግሮች እንዲከሰቱ ያደርጋሉ። እንግዲህ ሌላው ተደጋጋሚ ማንኮራፋት የተለያዩ አደጋዎችን ይጨምራሉ። ከነዚህ ውስጥም እንግዲህ በቀን ውስጥ እንቅልፍ ማጣት፣ ደካማ ትኩረትና ከፍተኛ የአደጋ እድል እንዲኖር ያደርጋል። ሌላው እንግዲህ ከፍተኛ የደም ግፊት እና የልብ ሕመም እንዲኖርም ያደርጋል። እንግዲህ በአንገት ጠባብ የደም ቧንቧዎች ምክንያት ስትሮክም ሊከሰት ይችላል። እንደ ብስጭት፣ ጭንቀት ያሉ የአእምሮ ጤና ጉዳዮች ላይም ችግር እንዲፈጠር የሚያደርግ ይሆናል ማለት ነው። እንግዲህ ማንኮራፋትን ለመቀነስ ወይም ደግሞ ለማጥፋት በቤት ውስጥ ምን ማድረግ አለብኝ ብላችሁ የምጠይቁ ከሆነ እንግዲህ አንደኛውና የመጀመሪያው እንግዲህ በጎን በኩል መተኛት ነው። እንግዲህ ይሄ ማንኮራፋት እንድትቀንሱ ከሚያደርጉ ምክንያቶች አንዱ በጎን በኩል መተኛት ወሳኙ ነው ማለት ነው። ሌላው እንግዲህ ሲጋራ አለማጨስ እና አልኮልን አለማዘወተር ወሳኙ ጉዳይ ነው። እንግዲህ በብዛት ማንኮራፋት የሚያይዘው መጠጥን ከመጠጥ ጋር ተያይዞ ነው። ስለዚህ መጠጥንም መቀነስ ያስፈልጋል ማለት ነው። ሌላው እንግዲህ ከፍ ያለ ትራስን መጠቀም ነው። እንግዲህ ትራስን አዘግዝቀን በምተኛበት ጊዜ የመተንፈሻ ቱቦን ስለሚጫን ለመተንፈስ እንድንቸገር እና እንድናኮራፋ የሚያደርግ ይሆናል ማለት ነው። ስለዚህ ትራስን ወይም ደግሞ ከፍ ያለ ትራስን መጠቀም አስፈላጊ ነው ማለት ነው። ሌላው እንግዲህ ውሃ በቀን ከሁለት ነጥብ አምስት ሊትር በላይ መጠጣት አስፈላጊ ነው። እንግዲህ ጤናማ የሆነ አተነፋፈስ ስርዓት እንዲኖር ስለሚያደርግ ውሃን በአግባቡ መጠጣት አስፈላጊ ነው ማለት ነው። ሌላኛው እንግዲህ የምንተኛበትን ክፍል ማጽዳት ያስፈልጋል። እንግዲህ ብዙውን ጊዜ የሽታ አለርጂ ካለ ማንኮራፋት እንዲመጣ ስለሚያደርግ አሉታዊ ሽታዎችን ማስወገድ አስፈላጊ ነው። ሌላው እንግዲህ ውፍረት መቀነስ ነው። ቅባትነት ያላቸው ምግቦችንም አለማዘዋተር እንግዲህ ዋነኛው ጉዳይ ነው። ከዚህም በተጨማሪ እንግዲህ ማንኮራፋትን ለማቆም ምግብ መምረጥ ይኖርባቸዋል። እንግዲህ አንዳንድ ምግቦች እብጠትን ይቀንሳሉ፣ የአየር መተላለፊያ መንገዶችን ግልጽ ያደርጋሉ እናም ጤናማ እንቅልፍን ያበረታታሉ። ሌላው እንግዲህ ፍራፍሬዎችንና አትክልቶችን በጸረ ሙቀት አማቂዎች የበለጸጉ ናቸው። ይህም እንግዲህ ጤናማ እንቅልፍ እንዲኖራቸው ያደርጋል። ወተት እንግዲህ የጉሮሮ እብጠትን ይቀንሳል። እንዲሁም ዝንጅብልና የማር ሻይ የጉሮሮ ህብረ ህዋሳትን ያስታግሳሉ። እንግዲህ የአፍንጫ ቀዳዶችን ለመክፈት ሙቅ ሾርባዎች እና የተለያዩ ትኩስ ነገሮችን መውሰድ ጠቃሚ ነው። እንግዲህ ሌላው ከመኝታ ሰዓት በፊት ከባድ ምግብ መመገብ ማቆም ይኖርባቸዋል። እንግዲህ የተመጣጠነ አመጋገብ አጠቃላይ ያተነፋፈስ እና የጡንቻ ጤንነትን ይደግፋል። የማንኮራፋትንም እድል ስለሚቀንስ አመጋገባችሁ ላይ ትኩረት ልታደርጉ ይገባል ማለት ነው። ሌላኛው እና የመጨረሻው እንግዲህ የአካል ብቃት እንቅስቃሴ ማድረግ ወይም ደግሞ ስፖርት መስራቱ ወሳኙ ጉዳይ ነው ማለት ነው። ይህም በጣም በአመዛኙ ማንኮራፋት እንዲጠፋ ከሚያደርጉ ነገሮች መሀል ወሳኙ እንግዲህ ስፖርት መስራት ስለሆነ በቀን በጥቂቱ ስፖርት መስራት አስፈላጊ ነው ማለት ነው። እሺ ተመልካቾች እንግዲህ በአጠቃላይ መፍትሄዎቹ ይህንን ይመስላሉ። እንደ አጠቃላይ ግን ትንሽ ከፍ ያለ ችግር ወይም ደግሞ ከአተነፋፈስ ጋር የተያያዘ ችግር ከሆነ ወደ ሐኪም መሄድ ይኖርባችኋል ማለት ነው። በአጠቃላይ ግን ቀለል ላሉ ነገሮች ከላይ የነገርኳችሁ መፍትሄ በየዕለቱ በመጠቀም የተሻለ ውጤትን ማግኘት የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ለዛሬ እንግዲህ ይህ ነበር። በቀጣይ እንግዲህ በሌሎች ጤና ነክ መረጃዎች እመለሳለሁ። ይህ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሆኑ። ቻው።